ጤና ይስጥልኝ አድማጭ ተመልካቾቻችን። ከኦሮሚያ ቴሌቪዥን ሰሞነኛ አማርኛ መረጃዎችን አሰናድተን ይዘን ቀርበናል። መረጃዎቹን እያደረስኩ ነው ያንቱ አብዲ አብሪያቸው ቆያለሁ። በጉጂ ዞን ሶራቲ ወረዳ የደን ምንጣሮ እየተካሄደ መሆኑን ነዋሪዎች ተናገሩ። በጉጂ ዞን ሶራቲ ወረዳ ራያ ቦዳ መንደር የአካባቢው ደን በህገወጥ መንገድ በግል ባለሀብቶች እንዲጠፋ እየተደረገ መሆኑን ነዋሪዎች ይናገራሉ። ህብረተሰቡ ደኑ እንስሳትንና ህብረተሰቡን ከተለያዩ የረሃብ አደጋዎች እየታደጋቸው ነው ሲሉ ይናገራሉ። የሽግግር መንግስቱ ደኖችን ለመጠበቅ ጥረት በሚያደርግበት በዚህ ወቅት ለግል ጥቅማቸው በሚቆሙ ጥቂት የመንግስት አካላት ደኑ እየተሸጠ ነው ብለዋል። ዓቃቤ ሕግ ታዬ ደንደኣ ባደረጉት ቃለ ምልልስ ላይ ተመስርቶ ሶስት ተጨማሪ ክሶችን አቀረበባቸው። ዓቃቤ ሕግ በቀድሞ የሰላም ሚኒስተር ዴታ እና የጨፌ ኦሮሚያ አባል በነበሩት አቶ ታዬ ደንደኣ ላይ ሶስት አዳዲስ ክሶችን ማቅረቡን ጠበቃቸው አበራ ንጉሥ ለአዲስ ስታንዳርድ ገለጹ። ህዳር 15 በዋለው ችሎት ተሰጥቶ የነበረው አቶ ታዬ ደንደኣ ቀደም ሲል ከቀረበባቸው ሶስት ክሶች መካከል ጥፋተኛ የተባሉበት በህገወጥ መንገድ የጦር መሳሪያ ይዘው በመገኘት በሚለው ሶስተኛ ክስ የቅጣት አስተያየት እንዲቀርብ ነበር። የተከሳሽ ጠበቃ አበራቅ አበየግ በችሎቱ ወቅት የቅጣት አስተያየቶችን ከማቅረብ ይልቅ ሶስት ተጨማሪ ክሶችን ማቅረቡን ገልጸው የጠበቃ ወገን ስለ ጉዳዩ አሰራር ለውጥ አስቀድሞ እንዳልተነገረው ተናግረዋል። እንደ ጠበቃው ገለጻ አቶ ታየ ደንዳ ሶስቱም ተጨማሪ ክሶች የቀረበባቸው በቅርቡ ሆርን ኮንቨርሴሽን ከተሰኘው ሚዲያ ጋር ባደረጉት ቃለምልልስ ላይ ባነሷቸው አስተያየቶች ነው ብለዋል። የአማራ ክልል ጽንፈኛ ታጣቂ ቡድን ፋኖ በንጹሃን ዜጎች ላይ ያሳረፈው የጭካኔ በትር የቡድኑን ማንነት በግላጭ ያሳየ መሆኑን የተለያዩ የህብረተሰብ ክፍሎች ገለጹ። የአካባቢው የህብረተሰብ ክፍሎች ጽንፈኛ ቡድኑ ያላሳየን የጭካኔ ጥግ የለም ብለዋል። ቡድኑ ያለመውን ስልጣን ማግኘት ቢችል በተለይ በኢትዮጵያ ብሔር ብሄረሰቦች ላይ የሚያደርሰው መከራና ግፍ የከፋ መሆኑን ከቡድኑ ድርጊት መረዳት ይቻላል ብለዋል። ቡድኑ በሀያ አንደኛው ክፍለ ዘመን ኋላ ቀርና በህዝቦች ጥላቻ ላይ የተመሰረተ ፖለቲካ እያራመደ ነው ያሉት አስተያየት ሰጪዎቹም ቡድኑ የኢትዮጵያ ብሔርና ብሔረሰቦች የህልውና አደጋ ነው ሲሉ አክለዋል። የሰሞኑ ነውረኛ ተንቀሳቃሽ ምስል የቡድኑን ርኅራሄ አልባነት ያሳየ ነው ያሉት ነዋሪዎች በየቦታው በቡድኑ የሚፈጸሙ ድርጊቶች ቡድኑን በአሸባሪነት የሚያስፈርጅ እንደሆነ ገልጿል። የኢትዮጵያ ህዝብ ተወካዮች ምክር ቤት ቡድኑን በአስቸኳይ በአሸባሪነት እንዲፈርጅም ጠይቀዋል። በቤኒሻንጉል ጉሙዝ ክልል ታጣቂዎች ፈጸሙት በተባለ ጥቃት ህጻናትን ጨምሮ ከአርባ በላይ ሰዎች መገደላቸው ተገለጸ። በቤኒሻንጉል ጉሙዝ ክልል መተከል ዞን ሁለን ወረዳ በኩጂ ቀበሌ ቅዳሜ ህዳር 13 2018 በታጣቂዎች በተፈጸመ ጥቃት ህጻናትን ጨምሮ ከአርባ በላይ ሰዎች መገደላቸው ተሰምቷል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ አንዴ በኩጂ ነዋሪ ጥቃቱ ቅዳሜ ከማለዳ 11 ሰዓት ጀምሮ እስከ ሁለት ሰዓት ድረስ መፈጸሙ ለአዲስ ስታንዳርድ ገልጸዋል። ጥቃት አድራሾቹ በየቤቱ እየገቡ ግድያውን ሲፈጽሙ እንደነበር የገለጹት ነዋሪዎቹም በዚህም ከአንድ ቤተሰብ እስከ አምስት ሰዎች የተገደሉም ነበሩ ሲሉ ሁኔታውን አስረድተዋል። ሰላማዊ ሰዎችን ኢላማ ባደረገው በዚህ ጥቃት የሟቾች ቁጥር አርባ አራት ይደርሳልም ተብሏል። የቡለን ወረዳ ምክትል አስተዳዳሪ አቶ ሺበሺ በሬዳ ጽንፈኛ ታጣቂ ቡድን ሲሉ የጠሩት አካል ህዳር 13218 ንጋት 11 ሰዓት ተኩል ላይ ወደ ወረዳው ባኩጂ ቀበሌ በመግባት በንጹሐን ዜጎች ላይ አሰቃቂ ጥቃት አድርሰዋል ብለዋል። በአፋር የተከሰተው እሳተ ገሞራ የፈጠረው አመድ እስከ ሕንድ ደርሶ በረራዎችን አስተጓጎለም። ከኢትዮጵያ አፋር ክልል ከፈነዳው እሳተ ገሞራ የወጣው ጭስ ከቀይ ባህር ተሻግሮ ከኦማንና የምን ባሻገር ከህንዷ ሙምባይ መድረሱን የህንድ ሜትሮሎጂ መስሪያ ቤት አስታወቀም። የህንድ አቪዬሽን ባለስልጣን አመዱ በታየባቸው አካባቢዎች አውሮፕላኖች እንዳይበሩ ያዘዙ ሲሆን በርካታ በረራዎችም ተሰርዘዋል ወይም ዘግይተዋል ብለዋል። የኢትዮጵያ አየር መንገድ በጉዳዩ ዙሪያ ለቢቢሲ በሰጠው ምላሽ የእሳተ ገሞራው አመድ እስካሁን በስራው ዙሪያ ማስተጓጎል እንዳልፈጠረበት አስታውቋል። ሁኔታውን ከሚመለከታቸው የአቪዬሽን እና የሜትሮሎጂ ተቋማት ጋር በቅርበት እየገመገመ መሆኑንም ገልጿል። ለበርካታ ዓመታት ሳይፈነዳ የቆየው የኢትዮጵያ ሃይሊ ጉቢ ተብሎ የተጠራው እሳተ ገሞራ መፈንዳት የጀመረው ባሳለፍ ነው እሁድ ጠዋት ነበር። በፍንዳታው ግዙፍ የጭስ አመድ ወደ ሰማይ በመውጣት በአካባቢው ታይቶ እንደነበር መዘገባችን አይዘነጋም። የኬንያ ጸጥታ ኃይሎች ድንበር ተሻግረው በሶማሌ ከተማ አንድ የኢትዮጵያ የጸጥታ ኃይል አባል መግደላቸውንና አንድ ነዋሪ አግተው መውሰዳቸው ተገለጸ። የኬንያ የጸጥታ ኃይሎች የኢትዮጵያን ድንበር ተሻግረው በመግባት የሞያሌ ከተማ 02 ቀበሌ አስተዳደር እና ጸጥታ ኃላፊ የሆኑትን አቶ አብዱላ ዋሪ ዲዳን በመግደል ዋሬው ጉራቻ የተባለ የከተማውን ነዋሪ አግተው መውሰዳቸውን የከተማዋ ነዋሪዎችና ኃላፊዎች ለአዲስ ስታንዳርድ ተናገሩ። አቶ አብዱባ ዋሪ የተገደሉት ባሳለፍነው ቅዳሜ ህዳር 13 ከምሽቱ 11 ሰዓት ከአርባ አካባቢ የኬንያ የጸጥታ ኃይሎች ወደ ኢትዮጵያ ድንበር ገብተው ዋሬው ጉራቻ የተባሉ ግለሰብ መኖሪያ ቤት በመሄድ ሶስት ተሽከርካሪዎችን ለመቆጣጠር ሙከራ ባደረጉበት ወቅት ነው ተብሏል። የሞያሌ ከተማ ከንቲባ በበኩላቸው የኬንያ የደህንነት ኃይሎች ድንበር ተሻግረው ግድያ መፈጸማቸው ለአዲስ ስታንዳርድ አረጋግጠዋል። ከንቲባው ከዚህ ግድያ በኋላ ሌላ የህይወት ጉዳት እንዳይከሰት የህዝቡን ቁጣ ለማረጋጋት ከጸጥታ አካላት ጋር በመሆን እየሰራን ነው ብለዋል። በመጨረሻም በናይጄሪያ ኒጀር ግዛት ከሚገኝ የካቶሊክ ትምህርት ቤት ባሳለፍነው አርብ በታጣቂዎች ከታገቱት 315 ተማሪዎች መካከል 50ዎቹ ማምለጣቸው ተገለጸም። የናይጄሪያ ካቶሊክ ማህበር ያመለጡት ተማሪዎች ከቤተሰቦቻቸው ጋር መቀላቀላቸውን አስረድቷል። ዝርዝሩ እንደሚከተለው ይቀርባል። በናይጄሪያ ኒጀር ግዛት ከሚገኝ የካቶሊክ ትምህርት ቤት ባሳለፍነው አርብ ታጣቂዎች ከታገቱ 315 ተማሪዎች መካከል ሃምሳዎቹ መመለሳቸው ተገለጸ። የናይጄሪያ ክርስቲያኖች ማህበር ያመለጡት ተማሪዎች ከቤተሰቦቻቸው ጋር መቀላቀላቸውን ተናግሯል። አሁንም በአጋቾቹ ቁጥጥር ስር ያሉትን 265 ህጻናትና 12 መምህራን ለማግኘት የሀገሪቱ ጦር ከፍተኛ አሰሳ እያካሄደ ነው ተብሏል። የሀገሪቱ ባለስልጣናት በኒጀር የተፈጸመውን የጅምላ እገታ እንዲሁም ሰኞ እለት በኬቢ ግዛት ሀያ ተማሪዎች ከአዳሪ ትምህርት ቤት መወሰዳቸውን ተከትሎ ትምህርት ቤቶች እንዲዘጉ አሳስቧል። ባሳለፍነው ሳምንት በኳራ ግዛት ቤተ ክርስቲያን ውስጥ የአምልኮ ስነ ስርዓት እያካሄዱ ሳሉ የተወሰዱ 38 ሰዎች እሁድ እለት መለቀቃቸውን የግዛቱ አስተዳዳሪ ተናግሯል። እንዲሁም በኤሩክ የክርስቶስ ሐዋርያት ቤተ ክርስቲያን ላይ በተፈጸመ ጥቃት ሁለት ሰዎች ህይወታቸው ማለፉ ተነግሯል። ይህን ተከትሎ በሀገሪቱ በርካታ አካባቢዎች ውስጥ ገኙ ግዛቶች ውስጥ የሚገኙ በርካታ ትምህርት ቤቶች እንዲዘጉ ትእዛዝ ተላልፏል። አሁን ላይ የልጆች የማምለጥ ዜና ለቤተሰቦቻቸውና በናይጄሪያ ሰሜናዊ ምዕራብ የታገቱ በመቶዎች የሚቆጠሩ ተማሪዎች እጣ ፈንታ ስጋት ገብቷቸው ለነበሩ ናይጄሪያውያን እፎይታ የሚሰጥ ነው ተብሏል። የኒጀር ግዛት አስተዳዳሪ ሙሐመድ ኡብሩ ቦንጉ በአካባቢው ያሉ ሁሉም ትምህርት ቤቶች እንዲዘጉ ቅዳሜ ዕለት ትእዛዝ አስተላልፏል። ይህ ጣታችንን የምንቀሳሰርበትና የምንወለጃጀልበት ጊዜ አይደለም ሲሉም አስጠንቅቀዋል። የመከላከያ ሰራዊት ፖሊስና የአካባቢው ነዋሪዎች ታጣቂዎቹ ይደበቁበታል ተብለው የሚታመኑ ደኖችና ራቅ ያሉ መንገዶች ላይ አሰሳ እያካሄዱ ነው ተብሏል። የኒጀር ግዛት ባለስልጣናት ሴቶችና ወንዶች በሚማሩበት በዚህ ትምህርት ቤት ጥቃቶች እየጨመሩ መምጣታቸውን ተከትሎ አዳሪ ትምህርት ቤቶች እንዲዘጉ የተወሰነውን ትእዛዝ ችላ ብለው ነበር ብለዋል። በናይጄሪያ ሽፍቶች ተብለው የሚታወቁ ወንጀለኛ ቡድኖች ሰዎችን አግተው የማስለቀቂያ ገንዘብ መጠየቃቸው የተለመደ ነው ተብሏል። እንግዲህ ተመልካቾቻችን ለዛሬ ያዝናቸው ሰሞነኛ መረጃዎቻችን እኚህ ነበሩ። መረጃዎቹን በማድረስ እኔ ያያንቱ አብዲ ነበርኩ። በካሜራና ኤዲቲንግ ኢፋ አሚን አብረኝ ነበር። ቀሪዎቹ የኦሮሚያ ለበን ዝግጅቶች ይቀጥላሉ። እኛ በዚሁ ተሰነባበትን። ሰላም